ሰላም ጤና ይስጥልን። ወደ ታዝማ ሚዲያ ቤተሰቦች ሰላም ናችሁ? እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ ደግሞ እየጀላችሁ የቀረብኩት ፕሮግራም በነጻ በሁለት ደቂቃ ውስጥ በስልካችሁን አፕሊኬሽን ብቻ በመጠቀም እንዴት አድርጋችሁ የዩቲዩብ ቻናል ተምኔል ወይንም የፊት ለፊት ገጽ ሽፋን እንዴት አድርጋችሁ መስራት እንደሚችሉ የሚያስረዳ ቪዲዮ ነው ማለት ነው። እንደሚታወቀው የዩቲዩብ ቻናል ተምኔል በጣም ወሳኝ የሆነ የቪዲዮአችን ወይንም የኮንተንታችን ወሳኝ ምዕራፍ ነው ማለት ነው። እንደሚታወቀው ካንቫ፣ አንዶቢ ኤክስፕሬስ እንዲሁም ሬን ፎረስት የዩቲዩብ ቻናል ተምኔል መስራት ይቻላል። ነገር ግን እነዚህ አንድሮይድ ቨርዥናችሁ የስልካችን አንድሮይድ ቨርዥን ዝቅተኛ ከሆነ ቀርፋፋ ስለሚሆን ይሄ አሁን የሚያሳያችሁ ፒክስፋ ተምኔል ሜከር አፕ የሚባል አፕሊኬሽን ግን በቀላሉ በሁለት ደቂቃ ውስጥ በነጻ ኢንተርኔት ዳታ ብቻ በመጠቀም እንዴት በቀላሉ መስራት እንደምችሉ የሚያሳይ ቪዲዮ ነው ማለት ነው። ስለዚህ ውዴት አዝማ ሚዲያ ለዚህ ቻናል ወይም ለዚህ ፕሮግራም አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ወደ ቪዲዮው ልሰዳችሁ፣ ይመቻችሁ። ቤተሰቦች፣ ቢሰዎች የዩቲዩብ ቻናል ተብኔል ለመስራት በመጀመሪያ ደረጃ ዳታችንን እናበራና ወደ ስልካችን ፕሌይ ስቶር ላይ እንገባለን ማለት ነው። በጣም ቀላልና ፈጣን የዩቲዩብ ቻናል አፕሊኬሽን ፒክስታ ይባላል እዚህ ጋ ሰርች ማድረጊያ ቦታ ላይ ፒክስታ ተምኔል ብለን ሰርች እናደርጋለን። ፒክስታ እንደምታዩት ሰርች እያደረኩት ነው። ፒክስታ ተምኔል ሜከር አፕ የሚል አለ እና እናንተ ሰርች ማድረጊያ ቦታ ላይ ሰርች ካደረጋችሁ በኋላ ፒክስታ ተምኔል ሜከር አፕ የሚባል አለ። እሱን ነው ሰርች እና ክሊክ የምታደርጉት ነው። ይኸው እኔ ሰርች አደረኩት። ቀደም ብዬ እኔ የምጠቀምበት ተምኔል ሜከር ስለሆነ ይህንን አፕ እናንተ ዳውንሎድ አድርጋችሁ ኢንስቴል ማድረግ አለባችሁ። እኔ ግን እንደምታዩት ኦፕን ነው የሚለኝ፣ ኦፕን ነው የሚለው፣ ኦፕን ታደርጉታላችሁ ማለት ነው። በጣም ቀላል በሁለት ደቂቃ በአንድ ደቂቃ ውስጥ የዩቱብ ቻናል ተምኔል መስሪያ ነው። ይሄ ፕሪሜድ የሆነ ተምኔል መስሪያ ነው። በቀላሉ የዩቱብ ቻናላችሁን ተምኔል ሁለት ደቂቃ ውስጥ መስራት ትችላላችሁ ማለት ነው። በቃ ቴክስት አለ፣ እሜጃዎች አሉ የተለያዩ ነገሮችን እየጨማመራችሁ የሚያስፈልጋችሁ ነገር ኢንተርኔት ነው። በቃ ስልክ ብቻ ነው ሌላ ምንም አያስፈልጋችሁ። በወደዚህ አፕ ገብታችሁ ማንኛውም የዩቲዩብ ቻናል ተምኔል መስራት ትችላላችሁ ማለት ነው። እዚህ እንደምታዩት የተዘረዘሩ ናቸው፣ የተለያዩ አይነት ተምኔሎች ናቸው። እነዚህን ኤዲት ማድረግ ብቻ ነው የሚጠበቅባቸው ቴክስት ማስገባት ፈልጉት ቴክስት ኢሜጅ ማስገባት ስትፈልጉም ኢሜጅ፣ ፎንት ሳይዝ፣ የተለያየ ነገሮችን አድርጋችሁ የራሳችሁን የዩቲዩብ ቻናል ተምኔል መስራት ትችላላችሁ ያውም በቀላሉ በሁለት ደቂቃ ማለት ነው። የሚያስፈልጋችሁ ስልክና ኢንተርኔት ብቻ ነው። ያው እንደምታዩአቸው እዚህ ጋር ከተዘረዘሩት ውስጥ እንግዲህ አንዳንዶቹ ካስተም የሆኑ አሉ። አንዳንዶቹ ደግሞ ያው ፕሮ ቨርዥን ናቸው ማለት ወተርማርክ አለባቸው። ክፍየ በክፍያ የሚሰሩ አሉ። ከዚህ ውስጥ እንደምታዩአችሁ አብዛኛዎቹ ፍሪ ናቸው። እንደምታዩአችሁ ከዚህ ከነዚህ ውስጥ ፍሪ ናቸው። ይህ የተምኔል ሜከር አፕ እንደምታዩት ብዙ አይነት አፖችን የተለያየ አይነት የተምኔል ሜከር አርቶችን የያዘ ነው። ለምሳሌ አሁን ትሬንዲንግ ሚላል ጌም ጌም ሰሩ ከሆነ ለምሳሌ የዩቱብ ቻናል ጌም ከምን የለም በዩትዩብ ሰርታችሁ መልከት ፈሉ ጌም የሚለውን ሰርች ማረክ ስላያችሁ። መኒ ሜኪንግ ለምሳሌ ኦንላይን ቢዝነስ ምናም ስለምሰሩ ከሆነ ኤዱኬሽን ላይ የምሰሩ ከሆነ ኩኪንግ ላይ ማመሳሰል ምናም የምሰሩ ከሆነ እንዲሁም ደግሞ ቪዲዮ ኤዲቲንግ ምናም ሰሩ ከሆነ ፋሽን ዲዛይን ምናም ሰሩ ከሆነ ፊትነስ አካል ብቃት ዜና ምናም የምሰሩ ከሆነ የተለያዩ እንደምትፈልጉት አይነት የትሪሜድ የሆነ የዩትዩብ ቻናል ተምኔል አማራጮች አሉ። እናንተ ፍሪ ፍሪ ሆነችሁ መርጣችሁ እናንተ ራሳችሁ መስራት ትችላላችሁ ማለት ነው። ቀለል ያለ ነገር አሁን ሰርተን እንይ። በጣም በአንድ ደቂቃ በሁለት ደቂቃ ውስጥ በቀላሉ የዩቲዩብ ቻናል ተብኔል እንዴት እንደሚሰራ በቀላሉ አሁን ሰርተን እንይ። አሁን እኔ የምሰራው የዩቲዩብ ተብኔል፣ ይህንን ቪዲዮ የምሰራው ተብኔል እንዲሆነ ማድረግ ስለምፈልግ ይህን ለምሳሌ ክሊክ እናደርግና እንየው። እንደምታዩት ያው ማስታወቂያዎች አሉ። ያው በዳታ ስለሚሰራ ማስታወቂያዎች ስላሉ ዜሮ ሰከንድ ካለ በኋላ ኤክስ ትሉታላችሁ። ኤክስ ካላችሁት በኋላ ያመጣላችኋል። ስለዚህ ፊቸር አመጥቶልኛል ማለት ነው። ይሄንን እንግዲህ ኢዲት ማድረግ ነው የሚጠበቅባችሁ። በቃ ይሄንን እኔ አሁን በቃ በቀላሉ ዝም ብዬ በራሴ የራሴን ተምኔል ነው የነሱን ተምኔል አልጠቀም። ራሴ ነኝ ዲዛይን አድርጌ በቃ ተምኔል የምሰራው ይህም፣ እዚ ጋ የተለያዩ አይነት አማራጮች አሉ። እዚ ጋ ከታች ከስር ላይ እንደምትመለከቱት ቴክስት ሚል አለ፣ ኢሜጅ ሚል አለ፣ ሼፕ ሚል አለ፣ ስቲከር ሚል አለ። ይሄ ወደ ጎን ስለው ኤሌመንት ሚል አለ፣ ከለር ሚል አለ፣ ባክግራውንድ ሚል አለ፣ አይከን ብሩሽ ሚል አለ። እነዚህን ብቻ በመጠቀም ተምኔላችሁ መስራት ትችላላችሁ። ይሄንን ራሴ ነኝ የራሴን ተምኔል ነው የምሰራው በቃ ይሄው። ይሄን ላጥፋና ራሴ ልስራ። ይሄው ይሄን ኢሜጅ ላጥፋው፣ ይሄን ኢሜጅ አጠፋለሁ እዚ ጋ እንድሌት ትለዋለሁ ንን ከዛ ይሄንን እንድሌት ትለዋለሁ ው እችን ምልክትም ሙሉን ማጥፋት ይችላለሁ። በ እዚህ ጋር ያሉት ምታዋቸውን ነገሮች በሙሉ ማጥፋት ይቻላል። ማጥፋት ነው፣ ሙሉን አጠፋዋለሁ። የራሴን ባክግራውንድ ዲዛይን አደርጋለሁ። በቃ እኔ ቢጫ ባክግራውንድ እንዲኖረኝ ነው የምፈልገው። በቃ ሸፕ ውስጥ መጀመሪያ ትገባለህ። ስትገባላችሁ ከዛ ሬክታንጉላር የሆነ ሼፕ ስለሆነ ይሄ ዩትዩብ ቻናል ተምኔን እንደምታዩት ሬክታንጉላር ነው። ስለዚህ በዚህ ሼፕ ይሄንን ሼፕ አስገባለሁ። ይኸው ይኸው፣ እንደዚህ ወደዚህ ዙም ማድረግ ስላላችሁ ወደዚህም ዙም ማድረግ ስላላችሁ ወደዚህም ዙም አድርጋችሁ ትጨርሳላችሁ ማለት ነው። ይኸው እንደምታዩት ዙም አድርጌ ጨርሳችሁት ወጣ ከዛ ከለር መምረጠው እኔ በጣም ብራይት የሆነ ከለር ስለምፈልግ ቢጫ ከለር ቢሆን ደስ ይለኛል። ባክግራውንዴ ማለት ነው ይሄ የዩቲዩብ ቻናሌ ባክግራውንድ ቢጫ ቢሆን ይሄ ቀይ ማርክ ፈለጋችሁ ነው ቀይ ማርክ ስላላችሁ፣ ግን እኔ ቢጫ ቢሆን ደስ ይለኛል። በቃ ብራይት የሆነ ነገር ደስ ይለኛል። ተስፋ ይሰጣል፣ ደስ ይላል፣ ደግሞ ያምራል። በቃ ይሄ በቢጫ ሼፕ አደረኩት። በቃ ባክግራውንዴ ቢጫ ሼፕ ነው። አሁን ቴክስት ነው ያው ቴክስት እዚህ ጋር ቴክስት ሚለውን አንድ ክሊክ እናደርጋለን። ከዛ አድ ቴክስት ቦክስ ሚላለ እሱ ይመጣላቸው እዚህ ላይ መጻፍ ነው። በአማርኛም በእንግሊዝኛም እንደፈለጋችሁ ማለት ነው። እኛም በአማርኛ መጀመሪያ ላይ ልጻፈው። እኔ የናንተን ይሄን ነው ቱቶሪያል ነው ሲሰራ የምሰራውን ተምኔል ነው መሰራላችሁ እንግዲህ ምለጥፈው ከጀርባ መለጥፈው ተምኔል ስለምሰራው እሱን አሁን እየሰራው ላታያቸው ይሄው ቴክስቱን እንደዚህ አድርጓለሁ። እንደዚህ ካረጋችሁት በኋላ ይሄንን ወደ ግራም ወደ ቀኝ ማይክላላችሁ። አሁን ድራፍት አርጌዋለሁ። እንደዚህ አርጌ ከዛ ደግሞ አሁን ማለትም ሌላ ደግሞ አሁን ቴክስት ጽፋለሁ። ይሄንን ደግሞ በእንግሊዘኛ እንዲሆን ምክንያቱም አማርኛም እንግሊዘኛም ተነባቢ እንዲሆንልና እንዲታየልን ቪዲዮአችን በእንግሊዘኛ መጨመር አለበት ማለት ነው። ምን ለመሰላችሁ በእንግሊዘኛ በአማርኛ መሆን ስላለበት እንግሊዘኛው ላይ ፍሪ ፍሪ ተምኔል ሜከር አፕ ብላችሁ ጽፋላችሁ፣ እዚህ ላይ ማለት ነው። ይኸው ለእናንተ ዩቲዩብ ቻናልን የሚሰራበት ነው፣ ተምኔል መሰራት ይሄን ቴክስት እዚህ ጋር ደግሞ ማድረግ እችላለሁ ማለት ነው። ያስኛልና ደግሞ ሳይዞ ፎንት ሳይዞቹን ማስተካከል እንችላለን። ይሄው ይሄንን ወደ ላይ ከፍ እናደርገዋለን። ከዛ ይሄንን ደግሞ ሳይዞን እንደዚህ ማድረግ እንችላለን። ተጨምር እዚህ ጋር ገራሚ ያለበት ግር ይለዋለሁ

ቴክስቱ ብዙም ስላላማረኝ ከለሩን መቀየር አለብኝ። ከለሩም በቀይ ቢሆን ደስ ይለኛል። ቀቀይ ነገር ደግሞ አንዳንዴ አሪፍ ነው በቢጫ ባክግራውንድ ላይ። ይህን ደግሞ የቴክስታችን ደግሞ ባክግራውንዱን መቀየር ፈልግመች ክሊክ እናደርግና ጋር እንጓዴ ልንጓዴእዚ ማራኪ እንዲሆን እንደምታዩ በነጭ ከፈለጋችሁ በነጭ እንደዚህ ማለት እችላላችሁ። ይህን ወደዚህ እና ወደዚያ ቀን አሪፍ ነው፣ ጥሩ ማራኪም። እኔ ግን ቴክስቱ ነጭ ቢሆን ባክግራውንዱ ደግሞ ቀይ ቢሆን ደስ ይለኛል። ሳይዝ ሚላለ እዚህ ላይ ሳይዝ ማስተካከል ስለላችሁ፣ ፎንት እንደዚህ እንደዚህ መቀነስ መጨመር። ይሄ ደግሞ ላይን ኬት ደግሞ አለ ይባላል። እሱ መጨመር መቀነስ፣ እንደዚህ ማድረግ ትችላላችሁ። ይኸው ደግሞ በጣም ያስጠላል፣ በጣም ደግሞ ያስጠላል። ማረኪ መሆን ስላለበት ይሄ እንደዚህ ማድረግ ትችላላችሁ። ይሄን ከለር መመጥ ነው በቃ ከለር ላይ ብዙም ምን ያልችልበት ነው በቃ ለካ ተምኔላችን ይሄን ይመስላል። አሁን ማስገባት ምን ፈልገው አንዳንድ ነገሮች ካሉ እዚህ ጋር መጨመር እንችላለን። ለምሳሌ ሸፕ ማስገባት ምን ፈልግ ሸፕ እዚያ ከስተም የሆነ ሸፖች ጥማል አፕሎድ ማድረግ ትችላላችሁ ከራሳችሁ ከፎልደራችሁ ወይ ደግሞ ከዚሁም ከስተም ማስገባት እችላለሁ። ራሱ ከተዘጋጀ ኢሜጅ አሁን ምሳሌ እኔ ማስገባት እፈልግ እንደዚህ ብዬ ወደ ጋለሪ ወስደኛል፣ እራሱ ማለት ነው። ወደ ጋለሪ እኔ የምፈልገው አይነት ኢሜጅ የለም እንጂ ወደዚህ ገብቼ አንዳንድ ነገሮችን እዚህ ጋር ማጨመርች። ለምሳሌ እዚህ ጋር ምን አለ? ምሳሌ ደስ የሚል ነገር ኢሜጅ የለኝም እንጂ አፕ ታፕ ያለውን በቃ እናስገባለት። ለአንዳንዱ ነገር ኮች በጣም ገራሚ አፕ ነው። ይህንን አፕ በጣም ተጠቀሙበት። ለአንዳንዱ ነገር ነገሮች ነገሮችን መጨመር ፈለሳል። ኮምፒውተር ሜል አስገባ ዚጋ ማስገባት የፈለገ ምሳሌ ኢሜጅ ጊዜው ደስክቶፕ ላይ ወይም ደግሞ ስልካችን ላይ ያለውን ማስገባት እንፈልግ፣ ለምሳሌ ኮምፒውተር ማስገባት ውስጥ እናንተን ለማሳየስ ነው። እዚህ ውስጥ የተለያዩ አማራጮች አሉ። በቃ እና ሰርች ማድረገው በቃ እዚ ላይ በቃ አሁን፣ ውድ ጣዝማ ሚዲያ ቤተሰቦች እንደምታዩት የዩትዩብ ቻናል ተምኔላችን ይሄን ይመስላል ማለት ነው። እኔ እየሰራሁላቸው ያለውን ቪዲዮ ቱቶሪያል የምሰራው የምለጥፈው የፊት ገጽ ተምኔላችን ይሄ ነው ማለት ነው እንጂ እንደዚህ እያደረጋችሁ የማንኛውንም አይነት የዩትዩብ ቻናል ተምኔል ስትሰሩ ፍሪ የሆነ በስልካችሁ ብቻ በሁለት ደቂቃ በሶስት ደቂቃ ውስጥ የዩትዩብ ቻናል ተምኔል መስራት ትችላላችሁ ማለት ነው። እንግዲህ ውዲጡ አዝማ ሚዲያ ቤተሰቦች ይህንን ተምኔላችን ዳውንሎድ ማድረግ አለብናል። ስለዚህ የዩትዩብ ቻናል ተምኔላችን ሰርተን ከጨረስን በኋላ ሴም ማድረግ አለብን እዚህ ላይ አማራጮች አሉ በ72 ዲፒአይ ወይስ በ96 በ300 እኔ ግን በእነዚህና በ300 እና በ372 ነው ብዙ ጊዜ ዳውንሎድ እንዲያደርግ ልንፈልግ እዚህ ጋር የተለያየ አማራጮች ነው ያሉት በዚህ ማርክ ከፈለገች በዚህ፣ እኔ ግን በ300 ቢሆን ደስ ይለኛል። ከዛ ፎርማት አለው ፋይል ፎርማቱ ፒኤንጂ ነው ጂፒጂ ነው ይሄንን መምረጥ ይችላል። እኔ ፒኤንጂ ቢሆን ደስ ይለኛል። በፒኤንጂ አረጋለሁ። ከዛ ሴቭ ነው የምትሉት። ተምኔሉን ሴቭ ላደርግልህ እያለኝ ነው። ሴቭ አድርጉት። ይኸው ሴቭ አድርጎ ጨርሶልኛል ማለት ነው። ከዛ ሂደን ፋይል ላይ ገብተን እንየው። ተራውቶ ምሳሌ ስለዚህ ገብተን እንየው። እሺ አሁን ወደ ፋይል ማናጀር እንገባና እየሰራ ነው ተምኔላችን። ኤሚል መኖርና ለመኖሩ ቼክ እናደርጋለን ማለት ነው። እንደምትመለከቱት እንግዲህ የዩትዩብ ቻናሌ ተምኔሌ እዚሁ ፎልደሬ ላይ ተቀምጧል ማለት ነው። ይሄው የዩትዩብ ቻናል ተምኔሌ የሚል ብዬ ሴቭ ያደረኩት ይሄው እንደምታዩት ነው። የሰራሁት የዩትዩብ ቻናል ተምኔሌ ይሄ ነው ማለት ነው። ስለዚህ ውድ ጧዝማ ሚዲያ ቤተሰቦች በቀላሉ በነጻ በስልካችሁ ብቻ በሁለት ደቂቃ በሶስት ደቂቃ ውስጥ የዩቲዩብ ቻናላችሁን ዩቲዩብ ተምኔል ወይንም ደግሞ የፊት ገጽ ስፋን በቀላሉ በስልካችሁ መስራት ትችላላችሁ ማለት ነው። እንግዲህ ውድ ጣዝማ ሚዲያ ቤተሰቦች እንደዚህ አድርጋችሁ በስልካችሁ ብቻ በሁለት ደቂቃ ወይንም በሶስት ደቂቃ ውስጥ የዩቲዩብ ቻናል ተምኔል በነጻ መስራት ትችላላችሁ ማለት ነው። እንግዲህ ውድ ጣዝማ ሚዲያ ቤተሰቦች የዛሬ ፕሮግራሚ ይሄንን ይመስላል። ቪዲዮ ወይም ፕሮግራሙ ከተመቻችሁ ላይክ እና ሰብስክራይብ እንዲሁም ሼር እንድታደርጉልኝ እያልኩ አሳስባለሁ። ይመቻችሁ። ሰላም ሁኑ። ቻው